ላእዬለ ሰላምዬ ደግሞ ማርያምን ከነራቸው ራሱ አንድ አይነት ነው። የምር ግን ማለት ነው፣ ከነራቸው አንድ አይነት ነው። አንቺ አላቸው

አሁን ምናሴ ላስጀምሩ ምን ታስባላችሁ? እኔ ብቻ ካራክተሯ ናት እንጂ እርግብ ከዛ የባሰች ነች በየሳይክል እኔ ማለቴ ያው የካራክተሩን ትንታ ነው። ቀደም ደግሞ አንዳንድ በጣም እርግጥ ያለሽ ምናምን ግን እኮ አይገርም ከካሜራ ጀርባ እኛን እያቃጠሉ እዚህ ፊት ለፊት ከካሜራ ጀርባ ግን በጣም ደስም የሚያለ ሪሌሽንሽፕ ነው ያላቸው እና እስኪ ተጋበዙ ለማንኛውም ብዬ ነው ከካሜራ ጀርባ ያላቸውንም እንግዲህ ተከስተዋል በላይ ፕሮግራም። ሀቂቅ አንዳንድ ነገር እኔ በጣም አንዳንዴ እውነት እየመሰለኝ ራሱ በጣም የምበሰብሰው ነገር አለ። ከካሜራ ጀርባ በጣም ተዋደው ተፈቃቅረው ተከባብረው ነው የሚኖሩት፣ የሚገርም ነገር ነው። በተለይ እርግብ ከካሜራ ጀርባ በጣም መልካም ጨዋ የሆነች ሴት ናት ማለት ነው። ይህንየም እንግዲህ በጣም መልካም የሆነች ናት፣ ያው ትውልዷ ደሴ ነው በጣም ደስ የምትልጅ ናት ማለት ነው። ሁሉም ወይዘሮ ባዩሽም ወይዘሮ ሚላትም ሁሉም ከካሜራ ጀርባ የራሱ ህይወት ያለው፣ የራሱ የራሱ ስራ ያለው፣ የራሱ የግል ህይወት ያለው፣ የራሱ ቤተሰብ ያለው ነው እና እኛ ሁልጊዜ ከካሜራ ፊት ለፊት ሲሆኑ በድራማ በዚህ በተለያየ ነገር ሲመጡ በቃ ያንዱ ደጋፊ ያንዱ እንትን ምናምን እንሆናለን እና ያው የስራው ባህሪ ነው። ቤተሰብ አትቀየሟቸው ማለት ነው። አትቀይሙ። የስራው ባህሪ ነው። ጥሩ ካራክተር የሚሰጣቸው አለ። ሀብታም ሆነው እንዲሰሩ የሆነ ነገር ሆነው እንዲሰሩ፣ ብቻ ልክ አሁን የሃና ካራክተር በጣም አሳዛኝ አንጠልጣይ፣ ሃና ደግሞ መልካም ሴት ሆና ስለሆነ የቀረበችው መልካም ልጅ፣ እሱ ሱ ነገሮች ልብ አንጠልጣይ ይሆናል ማለት ነው። ሁሉም ያው የስራ ድርሻው ነው። ምንም ማድረግ አይቻልም። አንድ ሰው አንድ መስሪያ ቤት ስትሰራ፣ አንደኛው ጸሐፊ፣ አንደኛው ተላላኪ፣ አንደኛው የሆነ ነገር ሆኖ ነው የሚሰራው። ሁሉም አዛዥ ታዛዥ፣ አምጪ ወሳጅ ሆኖ ነው የሚሰራው። እና እነሱም እንግዲህ የስራ ጉዳይ ነው፣ ተረዷቸው ለማለት ነው ዛሬ የመጣሁት። ያው እናንተም ትረዳላቸው። አንዳንድ ልጆች እውነት እየመሰላችሁ በጣም የምታመሩ እና የእውነት እየመሰለን አሁን ብዙ ጊዜ ወይዘሮ ሚላት ካና ላይ በዚህ በዚህ ልክ ምናምን የምንለው ነገር አለ። ወይዘሮ ባዮች ደግሞ ሀርድ መሆኗ እንደዚህ ማጭበርበሯ ምናምን በኖርማን ህይወቷ እንግዲህ መልካም ትልቅ ሰው ናት፣ የልጆች ናት፣ ቤተሰብ ያላት የተከበረች ናት። እና ያው ያንንም እንዳንረሳ አለ ማለት ለማስታወስ ያክል ነው አጠር ያለ ቪዲዮ የሰራሁላችሁ። ጉዶች ይወዳቸዋለሁ፣ አከብራቸዋለሁ። ከበሩልኝ። ሰላምን ያምጣልን፣ ፍቅርን፣ አንድነትን ያምጣልን። ይህን ቻናል ደግሞ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁ። ክበሩልን። ወይዘሮ ባይሹም እንግዲህ አያበሳጩን፣ በሽታ ጨጓራ እንዳይዘን ማለት ነው። ሀኒየም እንግዲህ አትሟዘዥ፣ ነቃነቃበይና እውነቱ ይውጣልሽና ልብሽ ይረጋጋ እላለሁ። በተመሳሳይ ፕሮግራም እንገናኛለን።